ሰላም ሰላም የሀብቴ ሚዲያ ቤተሰቦች፣ እንደምናላችሁ፣ እኔ ሀብታሙ ነኝ። እንግዲህ ዛሬ ደግሞ አጠር ያለች መልእክት አለች እና እሷን ለማስተላለፍ በዚህ ተገኝቻለሁ ማለት ነው። እንግዲህ ስራዎችንም ከዚህ በፊት ታያላችሁ። የእናንተ እገዛ እንደሚያስፈልገኝ ብዙውን ጊዜ እናገራለሁኝ። ስለዚህ ምንድነው ዛሬ ለየት የሚያደርገው ነገር በዚህ ሀብቴ ሚዲያ በሚለው በአዲስ መልኩ መጥቻለሁ ማለት ነው። በአዲስ መልኩ የመጣሁበት ምክንያት ምንድን ነው? ያው ከዚህ በፊት ቻናሌ ሀብቴ ቲዩብ የሚለው እንደተጎዳብኝ ለመግለጽ ሞክሬ ነበር። ሌላ ሚዲያ ላይ እንግዲህ እስር ቤት የወጡ ወይም እስር ቤት ውስጥ ያሉ ሊሆን ይችላሉ አላወቁም፣ ባለሀብቶች አሉ። በተደጋጋሚ እንደዚህ ዛቻ ያደርጋሉ ማለት ነው። በየጊዜው የተለመደ ነገር ስለሆነ ያው ከብዙም ከምንም ነገር አናየውም። አሁን ላይ ግን ሀብቴ ቲዩብ የሚለውን 120 ሰብስክራይቨር ያለውን ቻናሌን መተውብኝ። እንግዲህ ለሶስት ወር ሙሉ አልነበርኩም፣ ምንም ነገርም አላስተላለፍኩም። እንግዲህ ለሶስት ወር ያክል አለማስተላለፍ ማለት ከባድ ነው። ቪዲዮ መልቀቅ አልችልም፣ ቻናሌን ስላስመጡብኝ እነዚህ ባለሀብቶች። ሶስት ወር ሙሉ ያው ስራውን አላቆምኩትም፣ በውስጥ እየሰራው ነበረ። በሚዲያ ላይ ግን መልቀቅ አልችልም። ሚዲያ ላይ እንዳልለቅ ነው ያስደረጉብኝ እና ለነዚህ ሰዎች ደግሞ እኔ አሁንም ቢሆን አርፌ ያልቀመጥም። ይሄ ነገር የሚቀጥል ነው። ከዚህም በላይ እየቀጠልኩ እሄዳለሁኝ። በዚህ ስራ አላቆም ማቆምበት ምንም ምክንያት ስለሌለኝ አላቆመውም። ይህም እንግዲህ ለእናንተ የሚሆነ መልእክቶ ይህን ነገር እኔ ላይ ተንኮሎ የምታደርጉ በቤተሰቦች ፎቶ የምታስፈራሩ የተለያዩ ነገሮችን እያደረጋችሁ በሶሻል ሚዲያ ላይ የምትለቁትን ነገር በሙሉ አቁም። ምክንያቱም እኔ በህይወት እስካለው ድረስ በዚህ ስራ የምቀጥል ይሆናል። አላቆምም። በቃ ለዚህ ነው እኔ የተፈጠርኩኝ። ስለዚህ ይህን ነገር እቀጥለዋለሁ ማለት ነው። ይህን እንድታውቁልኝ እፈልጋለሁ። ሀብቴ ሚዲያ ላይ እንግዲህ በአዲስ መልኩ መጥቻለሁ ማለት ነው። ያነ ቻናሌ እስኪነሳልኝ እስኪስተካከልልኝ ድረስ ማለት ነው እንግዲህ በዚሁ ወደ እናንተ የምመጣ ይሆናል ። የተለያዩ ዩቲዩበሮች ጋዜጠኞች ወደ እኔ ይመጣሉ፣ አግዛቸዋለሁ። አርፌ አልቀመጥም፣ ምክንያቱም ይህን መልካም የሆነ ነገር እያሰቡ የሚሰሩ ሰዎችን ማበረታታት ስላለብኝ፣ ይህን ነገር መቀጠል ስላለብኝ ሰዎችን ማበረታታት አለብኝ። እንደዚህ ተንኮል የሚሰሩትን ሰዎች በሙሉ ነገር ግን አሁን ምጠለውና ምጸየፈው ወንጀል የሚሰሩትን የሚጎዱትን ሰዎች ግን መተው አልችልም፣ ማረፍም አልችልም፣ አረፌ መቀመጥ አልችልም። ሀብቴ ቲዩብ ላይ አልለቅም ማለት ይህን ስራዬን ትቻዋለሁ ማለት አይደለም። ውስጥ ለውስጥ እሰራዋለሁ። ሚዲያ ላይም እንኳን ባይለቀቅ ቤታቸው እየሄድን እያሳደድን ለህግ ማቅረቡን እንቀጥላለን። በዚሁ አጋጣሚ የህግ አካሎችን ደግሞ በጣም በጣም በጣም አድርገን የምናመሰግናቸው ምክንያቱም ከጎናችን ሆነው አይዟችሁ የእኛንም ስራ እያቀለላችሁት ነው እኛንም እያገዛችሁን ነው። ስለዚህ ይሄ ማንኛውም ሰው ሊያደርገው የሚገባ ነገር ነው። እኔ እንደሚመስለኝ ማንኛውም ኢትዮጵያዊ ሊያደርገው የሚገባ ነገር ነው። ከአባቶቻችንም የተማር ነው ስለሆነ መተጋገዝ፣ መረዳዳትና ትክክለኛ ፍትህ የሆነ ነገር መስፈን ስላለበት ይህን ነገር እንግዲህ በዚሁ አጋጣሚ ላመሰግናችሁ እወዳለሁ ማለት ነው። የህግ አካሎች በሙሉ ከጎናችን ሁናችሁ እዟችሁ በርቱ አለንላችሁ እያላችሁ የልብ ልብ እየሰጣችሁ እና ያው ወደዛ ቦታ ሂደን አንቀን ይዘን ስንወጣ ተቀብላችሁ በሙሉ ማስረጃ እስከ መጨረሻው ስለምታስኬዱልና ከልብ አድርጌ በጣም አመሰግናለሁ ማለት ነው። በተጨማሪም እንግዲህ መናገር የምፈልገው ነገር ምንድን ነው? እናንተን ውድ የሀብቴ ሚዲያ ቤተሰቦችን ከልብ አድርጌ አመሰግናለሁ ማለት ነው። ምክንያቱም ከጎኔ ናችሁ። ከብዙ ጊዜ ጀምሮ እንግዲህ ከተለያዩ ቻናሎች ላይ እንደነበርኩ ታውቃላችሁ። ከዚህ በፊት ነበርኩኝ። ብዙ ሰዎችን ብዙ ጋዜጠኞችን አዳዲስ ሰዎችን አውጠናል ማለት ይቻላል። ተባብረን እየተመካከርነን የምንሰራ እንደዚህ ነው መሆን ያለበት። እንግዲህ አንድ ሰው ብቻውን መስራት የለበትም። በመደጋገፍ ነው መስራት ያለብንና እናንተ ደግሞ እኔን ሳፖርት ማድረግ አለባችሁ። በተለያየ ሁኔታ እኔን እያከሰሙኝ ነው። እንዳልሰራ እያደረጉኝ ነው እና ይህን ነገራቸውን መከላከል የምንችልበት ነገር ምንድን ነው? በመተባበር ነው። እኛም እዚህ ጋር እናንተም ደግሞ ባላችሁበት ቦታ እንተጋገዝ። ምንድን ነው ከናንተም የምንፈልገው ነገር ቪዲዮ ለብዙ ሰው እንዲዳረስ አድርጉት። ቪዲዮውን ለጓደኞቻችሁ በሙሉ ሊደርሳቸውም ይችላል፣ ላይደርሳቸውም ይችላል። ከእናንተ የሚጠበቀው ልክ ሲደርሳችሁ ቪዲዮ ሰብስክራይብ ያላደረጋችሁ ያው ሰብስክራይብ ማድረግ አለባችሁ። የደወል ምልክቷን በመጫን ወደ እናንተ ቶሎ ቶሎ ይደርሳችኋል ማለት ነው። በሚደርሳችሁ ሰዓት ላልደረሳቸው ሰዎች ቶሎ ቶሎ ላኩላቸው። ቪዲዮ በፍጥነት ይዳረስ። እነዚህ ይህን ነገር መጥፎ ስራ የሚሰሩት ወንጀል የሚሰሩትም በሙሉ መሸማቀቅ አለባቸው፣ ማፈር አለባቸው። ምክንያቱም የሚያሳፍር ስራ ስለሚሰሩ፣ የሰው ሕይወት መጫወቻ አይደለም። በየቤቱ በየጓዳው እንደምታውቁት በጣም ብዙ መጥፎ ነገር አለ፣ በጣም ማንም አያውቅብንም ማንም አይደርስብንም ብለው አንዳንዴ ፖሊሶችም ያሳዝኑኛል። ማስረጃ እስካላገኙ ድረስ ምን ማድረግ ይችላሉ? እነሱም እኮ እንደኛ ያው ሰው ናቸው፣ እህት ወንድሞቻችን ናቸው። ማወቅ ላይችሉ ይችላሉ። ማረጋገጫ እስከተገኘ ድረስ ግን እኛም በጎን ነን፣ እስካገዝናቸው ድረስ የትም ሊደርሱ አይችሉም። በቃ እነዚህ ወንጀለኞች የትም ሊደርሱ አይችሉም እና እናንተ መተባበር ያለባችሁ ለብዙ ሰው ሸር አድርጉ። በጣም ለብዙ ሰው ሸር አድርጉና ይዳረስ፣ ይፈሩ። እነዚህ እኔ ጋ አሁንም ቻናል ያዘጉብኝ አሁንም። ማፈር አለባቸው። አሳፍሩልኝ። በቃ ይህን አዲስ ቻናል ሰብስክራይብ እያደረጋችሁ ለብሰው እንዲዳረስ ማድረግ ሀሳብ፣ አስተያየታችሁን የተሰማችሁን ነገር በሙሉ ኮሜንት ላይ አስቀምጡ፣ እናየዋለን። እኛ ለሁሉም የአውሪፕ ላይ ማድረግ አይቻልም፣ ነገር ግን እናየዋለን። ትምህርት እንወስድበታለን። ስህተታችን ቀጣይ ምን ማስተካከል እንዳለብን የምናይበት ነገር ስለሆነ የእናንተ ከጎናችን መሆናችሁ ለኛ በጣም አስፈላጊ ነገር ነው። ላለውኝ በቃ ሌላ ምለው ነገር የለም። ስላዳመጣችሁኝ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ